ይህ ጽሑፍ ለኮሎኔል ደመቀ ዘውዱ ጀግንነት ማበረታቻ የተጻፈ ነው። የጽሁፉ ርዕስ ጀምበር ቀልቆብሃል ይላል። እምቢኝ እምቢኝ እምቢኝ፣ ያሻፈረኝ፣ ሂድ ወግድልኝ፣ ትግሥቴ ተሟጧል። እንዴ ብረት ይዟል፣ የክርስቶስ ባሪያ የመይሳው ወንድም እረገኝ ወንዱ የካሳ ወንድም ደመቀ ዘውዱ፣ ይሄው ነበር እንዴ የኔ ይህን ቃል ሲሰበር ሲሞላ በሸፍጥ፣ የሚስለመለም የልጅነት ዘመን የአፍላ ጉልበቴን በትኜ ወጣሁት እርሻና ደብተሬን፣ ጫካ የገባሁት ብረቴን አንግቤ፣ በረሃ የወረድኩት በዝናብ ባህሩን በዱር በገደሉ ተ በብልህ አእምሮ በለጋ አስተሳሰብ እንደ አፄ ቴዎድሮስ በጥልቀት ያሰብኩት ደግሞ እንደ ገብርዬ እንዲያጀገንኩት ለዚህ ነበር እንዴ ሻማና ጧፍ እዤ እነሱን ለማብላት በተንኮል ሲነጥቁኝ የራሴን ማንነት ሸፍጦ ሸምጦ የራሱን አስፍጦ እኔን ለጥምብ አንሳ ለጅቡ አጋልጦ ወገንን ሊያጠፋ በእኔ ተፈናጦ፣ ወይኔ ወንድ የገብርዬ ወንድም ደመቀ ዘውዱ ትግልና ውጤቱ እጅግ ለየቅል ነው። የእነሱ ለፍሬ የእኔ ግን ባዶ ነው ውጥኔ፣ የሩቅ ህልሜ የካሳ ህልም ነው። ያቺ ድንቅ አገሬ በአንድነት ቆማ፣ በክብር ተለብልባ፣ የነጻነት አርማ አረንጓዴ ቢጫ ቀዩ ባንዲራችን፣ በዚያች ቅድስት መሬስ ማጭድም መዶሻም አንበሳም አምባሻም ያልተከለሰባት ነበረ ምኞቴ ላአውለ እኔ እንደ አሞራው ከንፌ የሄድኩት እንደ ዓረር እንደ ጦር የተወረወርኩት ደሜን ያፈሰስኩት በጥይት ወላፈን የተለበለብኩት ለዚያ ጀግና አገር ለዚያ ጀግና ወገን እንዲፋጠንለት የእውቀት ውጋጋን ትምህርት እንዲስፋፋ ስልጣኔ እንዲያብብ በወግ በወግ ሆኖ መንገድ እንዲሠራ ገደል ሜዳ ሆኖ ቦርብሮ ተራራ እንዲያጠላልፈን አንድም ተጎንደር ጋር አንድም ተአዲስ አበባ ነበር እንጂ ንሜባ አጨናግፉት አልደላው ወገኔ ጠግሞም የሚያድርበት በሥልጣኔ ረቆ በራስነት ኮርቶ ለብሶ የሚያምርበት እንዴት ተበለጥኩ? እንዴት ተታለልኩ? ወንድም እህቶቼን የሰፈር ጓደኙ ጓዶቼን እነት አለሜን እና ወንድም ጋሼን የአድባር ያውጋሩን ኮበላያን ጋፋሁን አይዟችሁ ብያቸው አታልሉንም ብዬ ነግራቸው እነሱም እንደኛ ብሶ ተወልዷቸዋል። በቀረጥ በግብር እጅግ ተማረዋል። በብዙ መንገዶች መንግስት በኩሌታ አብሮ በድሎናል። አይዞቹመኑ ብዬ ተማጽኜ ጥርጣሬያቸውን አስወግጄላቸው ባርባራቱ ታቦት ብዬ ተገዝቼ ዋልድባን ጠርቼ ላላዋረዳቸው ከዛፍ ጥላ ስር መሣሪያ ነክቼ ከልቤ አንድ አግባብቼ እንደምንታለን። እኔ የዘውዱ ልጅ ሞፈሩ ሲቆረጥ ከኔው ከራሴው ደጅ። ወይኔ ወንዱ የአሞራው ወንድም ደመቀ ዘውዱ። መቼም አይን መክፈቻ እግዜር መንገድ አለው። የበደሉም ብዛት የዋንጫውን መሙላት በልጆች ገለጠው። የወልቃይት ባህል ሕፃናቱ ለብሰው ጎፈሬ ሸሚዙን ገንባ ላይ ተቆምጠው መሳሪያ ጨብጠው ያንኳ እንዲያንግበው ጠብር ግፍ እያሉ ባህሉን አድምቀው በተራ በተራ ዘፈን ነሽስ ክስታ ቀርቶ ቀረርቶ ሽለላ አክለው ፉከራ ሕዝቡን ጉዳስ ብለው እኛም አስደሰቱ ከባህል ተኩራርተው ምካያው ግና በውድድር መሪው እጅግ ተንቋሸሹ የአዲሱን ክልል የገዥውን ባህል ቋንቋ አበላሹ ተብሎ በበላይ ተወቀሱበታ ወቅ ተሰበረ ቅስማችን ተመታ። ግራ ገባኝ እኔን፣ ብርክ ያዘው ጉልበቴን አዲስ ባህል ሰጠው ሰጡን አስፈጥረው አስፈንጥረው የኛን እንድኑ ተረተር አሸንዳውን ይዘን፣ የለም የለም የለም፣ ሌላ አይሰጠኝም። አሸንዳም አምባሻም እኔን አይተኩትም። ይህ ጥቃት አብሮ ይነሳል፣ ወንድነት ፈትኖ በቁርጥ ያስታጥቃል። ራይ ሀገር ያለ ራይ ወንዝ ያለ ራይ ወንድ ያለ በረሃ ያስገባል። ራሴን ሳስላው አጥንቴን ስቆጥሮ ቋንቋዬን ሳጠናው ታሪኬን ሳንበው ጎንደሬ ለመሆኔ ጥርጣሬም የለው። የጠራው አማራ ወልቃየት ጠገዴ አሳልፍ ያልሰጥም ላታላ ወንበዴ ብረቱን ካልያዘ የማይላወሰው አወይ አርማጭሆ አወይ የቋራ ሰው በገዛ ወገኑ ክፉማ ያስበው ከብብቱ ገብቶ ወያን ያሳረረው ፍረደኝ ወገኔ ፍረደኝ አገር ሰው ቃሌን አላጠፍኩም የጎዳኝነት ነው ወልቃይት ብክድ እንዲህ ክዳኝ ብዘነጋ ቃሌ ይፋረደኝ ብቻ ይቅር በለኝ ከልብ ታረቀኝ ቁረጥ ተከተለኝ በለኝ ያለሁል ዳግም ተታልዬ አሳልፍ ወልቃይት ጎንደር ጎንደሬ ወልቃይት ኢትዮጵያ ምንም ምላሽልም ወገን ከይ ወዲያ ለምነው አስለምነው ታቦት ይዘው ምለው ሙሉ ነጻነቴን ይመለሳል ብለው በእኔ ላይ ተራምደው እኔኑ ደቁሰው ወገኔን ፈንቅለው ከሱዳን ተጋብተው የኔን ዘር ከቀየው ደምስሰው አጥፍተው በጦረታኒን አገል አውጥተው ቃላቸውን አጥፈው የአገር ሽማግሌ ገፍትረው አዋርደው የቀዘቀዘውን የተረጋጋውን የተረጋጋን ደምን አስገንፍለው እንዳገሳረጉኝ ብረቴና ስቸመላጨን ሳቡኝ መስክር ንግሥት የበረሃቴ አውቀዋለችና በስልጣን በገንዘብ እንደማይደለል ሀሳብና እምነቴ ፍረኝ ወልቃይት ፍረኝ አርማጭሆ ተከዜ የደጀን ተራራው ፍረደኛ ካሌ መላው ኢትዮጵያዊው፣ ወገኔን አዋርዶ ጥቃት ቢያይልብኝ እምብኝ ነው ልማዴ፣ አልኩት አሻፈረኝ። መች ተማርኩና ከቶ እጅ መስጠት፣ መች ሰረጠንኩና ማደር በባንዳነት። ወይኔ ወንዱ የካሳ ወንድም ደመቀ ዘውዱ ወንዱ ወይኔ፣ በውድቅ ትለሊት እጄን ስጥ አለኝ ወያኔ። ምን እጅ አለው የእሳት ሰደድ አያውቅም፣ ልክ እንደ ካሳ ክንዴ እንደሚያነድ መላው የኦሮሞ ሕዝብ መላው የአማራ ሕዝብ መላው የኢትዮጵያ ሕዝብ እንብኝን መያዙ፣ የበተናችሁት መርዝ አጥፊ ነው መዘዙ፣ ምንጩ እንዳሸን እየፈላ ዘርን ከዘር ማናቀዙ። በቃ ከእንግዲህ ወዮል፣ እኔና በቀለም እስራ አቆራኝን፣ ኦሮሞና አማራ ተፋቅረም ተጋብተን በአንድነት የኖርን፣ በመርዛችሁ ሳቢያ ትንሽ ተቆሳሰልን። አሁን ሰውቶም ህዝቡን ባሩድ ባሸተተ ወንድሙ በሞተ ደም ባየ ቁጥር ወንድነት ጀግንነት እንዳገረሸበት። በቃ ብርሃኑ ከዲማ፣ አንዳርጌ ከአብረሃ፣ መስፍን ከአምዶልም፣ ኦባን ከላሊሳ፣ ዮኒ ከደሳሊን፣ መራራ ከስክንድር፣ ይልቃል ከሬዎች፣ ሀብተ ከአቡባከር በአንድ ተጣምረዋል። ሰራዊቱ ክነው ብቻን ቀርታል። ወዮ ነገር አለው! ይህ እንዳይመጣ ብዙ ወጥቶች አለው። እዚህ ያለው መንፈስ እግዚአብሔር የባረከው የሙሴ፣ የዳዊት፣ የብርሃን መንፈስ ነው። እዚህ ያለው መንፈስ የካሳ፣ የአብዲሳ፣ የአሉላ መንፈስ ነው። እዚህ ያለው መንፈስ የእምዬ ምኒልክ፣ የአፄ ዮሐንስ፣ የበላይ፣ የባልቻ ታላላቅ መንፈስ ነው። መሳሪያ ብንጋጋ የማይደናገጥ ልቡ ጠንካራ ነው፣ መትረየስ የሚያቀልጥ ትናንት ያከበርንህ ዛሬ እንቀናሃለን።